ሰላም የተከበራችሁ የፍርት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በክርስቶስ ብዝት ትርፍ ይበልልኝ። እንግዲህ ጽናት ድራማ ክፍል ሰባ ሶስት ይዤላችሁ መጥቻለሁ ማለት ነው። ይህን ቪዲዮ ከወደዳችሁት ሰብስክራይብ፣ እንዲሁም ላይክ፣ ሼር በማድረግ አበረታቱኝ ማለት ነው አስተያየት ኮመንት ላይ እንደምታስቀምጡልኝ በትህትና እጠይቃለሁ። እንግዲህ እዚህ ጋ እንደምታዩት ሰኒና ክብሮም ያው ይዋደዳሉ፣ ግን መቼ እንደምናጣምራቸው ደግሞ ቀኑን አላወቅ ነውም ማለት ነው። እንግዲህ ለማንኛውም እንደምታቸው እሷ ጋር የሆነ መረጃ አለው ማለት ነው። የትምህርት ማስረጃ ምናምን ነገር አለው እሱ ደግሞ ማስረጃ አይነት ስጭኝ እያላት ይገኛል። ደግሞ እሷ ደግሞ ያላየሁም እያለችው ነውና አርባ ጊዜ ሰላሳ ጊዜ ምናምን ደቂቃ ቁም ልኝ ጥራኝ ምናምን እያለች ትገኛለች። ብቻ አዚግ የሆነች ልጅ። ያው እሱ ደግሞ ቤቱን እየወለወለ ይገኛል። አሁን በመጨረሻ ግን በጣም በጣም በጣም እኔ የደነገግኩት ሲጩ በጣም ደንግጫለሁ ማለት ነው። እሷ ራሱ ደንግጣ ሾከክ ብላ ነው ብድግ ብላ ሄዳ እያመጣችለት እና ማለት ነው። እሱ ራሱ በጣም ነው የሳቁ። ወአምላኬ ግን ቆይ በቃ ስሬ ሲሆነ እስከምታመጣለት ድረስ ያው እሷ ራሱ ለማየት ራሱ እንዴት እንደፈራችው ማለት ነው። ደግሞ አታምንም፣ መሸነፏን አታምንም። እኔ በጣም ቅርብ ምክል ሰኒ መሸነፏን በጭራሽ በጭራሽ በጭራሽ አታምንም። ወይኔ ሰኒ ደስ የምትለይ ልጅ በቃ ፈተ በራሷ ቡድ የምትንቀሳቀስ ማለት ነው። ወረቀቴን ነበር እስካሁን የፈለግኩት ሰላም ነው ይሄ እኮ እንግዲህ የት አባቱ እያለች በቃ አቃጠልኩት እያለች ነው። በጣም ተቃጥራለች በሳት ማለት ኮሰረታም ሲላት፣ አትወድም በጣም ነው የምትናደደው። እና እሱ ራሱ እሺ የኔ ኮሰረታ ምናምን ነገር ሲላት፣ ያው ሰረው በጣም ትናደዳለች። ራሱን ነጻ ያላረገ ሰው እንዴት ነው ለሀገር ክብር ሊዋጋ የሚችለው? ሲጀመር ክብር ከሌለሽ ስለ ክብር ሊገባሽ አይችልም። አቤት ጭንቅላት አለ ነው ሆነ ችግር ቡና አሪፍ ነበር፣ ግን እናንተ ጋር ተቆየው የሆነ ነገር ስለሚፈጠር ላምለጥቻ በጊዜ ላምለጥ አለ። አይ ቅዱሴ ሰሚራ እዚህ ጋር ደግሞ አግሞተችግር ደግሞ ጠፍቶ ያውቃል። ችግር እኮ አንዱ ችን አካል ሆኗልእንግዲህ አሁን ሰኒ የክብሮም ትሆን ወይስ የቅዱሴት ሆን ማለት ነው? እንግዲህ አብራችሁ ተከታተሉ። እንግዲህ ሁለቱም ልቧን ዝቅ ሸተት እያደረጓት ይገኛሉ ማለት ነው። ሰኒ ደግሞ ለሁለቱም በቃ አልበከርም ብላለች። ግን ቅዱሴ እንደሚያሳምናት ተስፋ አደርጋለሁ ማለት ነው። ከቅዱሴ ጋር ፍቅር ይጀምራሉ ወይ ወይስ ከክብሮም እሱ ጋር ፍቅር ይጀምራሉ ወይ የሚለውን ደግሞ አብረን ምንከታተሉ ይሆናል ማለት ነው ማለት ነው ለራሷን ሙቀት ቅዝቃዜዋን በቃ ለመለካት እጁን እንትን ሲል እሷ እንዴት እንዴት ብላ እጁን ፊቱን እንዴት ብላ እንደምታዩ ፊቷን ከሰከሰች ከዚች ብሷ ማለት ነው ፊቷ ከዚች ብሳ ፊቷ ከሰከሰቻት ወይ ኩድ ውይ ሰኒ አያልቅብሽ በጣም ደስ የምትለኝ እ ማያምን የሆነ በቃ ፈታ የምታደርግ ልጅ ናት ሰኒ እንደነ ምሩ እንደነ ጽናት አንዱ ጋራ እንግዲህ ተጣምረሽ

ሰኒ ስለ ፍቅር ሲነሳባት ስለ ትዳር ሲነሳባት በጣም ነው እራሷን የምታገለ ምክንያቱም በህቷ ከዚህ በፊት ስለተጎዳች እህቷ ስለተጎዳች፣ ሁሉም ወንድ አንድ አይነት ተመሳሳይ ነው እና የሚመስላት ለዛ ነው አብሶ ወንዶቹን የምትርቀው። ሰኒ በጣም ከወንዶች በጣም ትርቃለች፣ በጣም ማለት ነው እና ለዛ ነው አብዛኛውን እየራቀች ያለችው እንጂ የሰው ልጅ መቼም ትዳር መስርቶ ልጅ መውለድ አለ። ያ ያን ነገር ለሁላችንም ደስተኛ እያደርገናል ማለት ነው። ግን በቃ ሁነኛ ሰው ሲገኝ በጣም ደስ ይላል። እንግዲህ እዚህ ጋ ደግሞ ያው ምሩ ያው የልብ ኬዝ እንዳለባት ልጅ ለመውለድ ትንሽ አቅም እንደሌላት ምናምን ያንን ነገር ምስላለ እሷ ደግሞ በጣም እያሰበ ነው። እሷም ራሱ በጣም ተጨንቀለች ማለት ነው። ምክንያቱም እናቴቱ እየደወለች እንዴት አደረግሽ፣ የመጸነሱን ጉዳይ እንዴት አደረግሽ እያለች ያው ስልክ እየደወለች በስልክ እያጨናነቀቻት ነውና ያለችው። እዚህ በቃ እሷ ደግሞ ለሙሃሚ በጣም ታስባለች ታለች፣ የተጨነቃለች አሁን ግድፍ በቃ እሷ በሀሳብ ጭልጣለች ማለት ነው። ምክንያቱም እናቴ ደውላል ነበረ ስላል ያንን ነገር እንዴት አደረግሽልኝ ብላሻለች ብሎ ሲነግራት እሷ ደግሞ በጣም ግራ ገባት። ሀሳብ ላይ ናት ያለች ጭንቅ ላይ ናት ሰርግ ስትል የሆነ ነገር እኛ አካባቢ እኮ ሴት ልጅ ከነ ክብረው ነው የምትዳረው። እና እና ማለት አልገባ ሴት ልጅ ከነ ክብሮ መሆን አለበት ስታገባ። እና እኔ እና ትላለህ። በምን ያውቃሉ? በምን በምን የሚያውቁበት መንገድ አላቸው። የደምሻሽ የሚባል ነገር አለ አልገባኝም። ይሄ ሰኒ እንዳለች አይነት ነገር። እባክሽ፣ በቃ እሱን ጊዜ ሲደርስ እናስብበታለን። አሁን እንተኛ፣ በቃ በቃ። ፈጣሪ ያደረግነውን ያውቃላል። የማታ ሁኔታ ግን አሁን ሄድ ይችላሉ። ደግሞ ስለምን ሄድ ነው የምታወሩት? ቁርስ ሳትበላ ማትሄዱ ኛ አመሰግናለሁ። አጭር እኮ ልጅ በጠዋት ቁርስ ከመብላት በፊት ቡና ይጠጣል። በባዶ ነገር ምሽ ጀመራችሁትን ቀጥሉት። አትገባም እንዴ አንተ? አትለው አይ፣ አንተ ልጁ በፍቅር ካላመንሽ ብሎ ይጨቀጭቁኛል። ምን እንደሚገርመኝ ታውቃላችሁ? እንደ ሎተሪ የፍቅርና የትዳረጣ ለጥቂት ሰዎች ይደርሳቸዋል። ከዛ በኋላ ይሄ ሎተሪ ቅዱሴ ግን ሳስቦ ሳስቦ ፈላስፋ ነገር ነው። ማለት ብዙ መጽሐፎችን የሚያን ብሶ ይመስለኛል። ማለት ነው እንግዲህ አስቡት፣ እንደነዚህ አይነት ነገሮችን አብዛኛው ላይ ማለት ነው በቃ መጽሐፍ ላይ ነው እና የምናያቸው። እንደዚህ አይነት ነገር አላት ቅዱሴ የኔ ቀንጭላቶ